እንደ ቀልድ እንደ ዘበት ከአፋችን የሚወጡ ቃላት የሰውን የልብ ስብራት ላያመጡ ወዳጅነትን ሊቆርጡ ስለሚችሉ አንደበታችንን እንቆጣጠረው። መቼ ለማን ምን መናገር እንዳለብን ማወቅ በጣም ጥበብ ነው። በጅራፍ መገረፍ በጥይት መመታት ወይንም መቁሰል ምንም ላይሆን ይችላል፣ አካልን ነው የሚያቆስለው። ይሁን እንጂ ግን አንደበት ልብን ያቆስላልና እንጠንቀቅ። የትልልቅ ጠቦችና ግጭቶች መንስኤው ምንድን ነው ካለን ንግግር ነው። የባለ ትዳሮችን ትዳር ያፈረሰው ልጆችን የበተነው ሀገራትን ወደ ጦርነት ውስጥ የከተተው ንግግር ነው። ለብዙ ዘመን አብረው ይኖራሉ የተባሉ ወንድማማቾችን የለያየው ንግግር ነው። ጎልማሳ መንገዱን በምን ያቀናል? ቃልህን በመጠበቅ ነው እንደተባለ ሁልጊዜ መንፈስ ይሙላባችሁ ተብሏል። ንግግራችሁ በጨው እንደተቀመመ በጸጋ ይሁን ተብሏል። ስለዚህ በጨው እንደተቀመመ በጸጋ የሆነ ንግግር በመናገር ሰዎችን መጠገን